አሰላሙ አሌይኩም እንደምን አላችሁ ውድ መጠን የሚዲያ ሚዲያ ቤተሰቦች እንደምን አላችሁ እንደምን ዋላችሁ ዛሬ እንግዲህ ይህንን የመሰለ በጣም ቆንጆ ስራ ይዤላችሁ ቀርብ ያለው አያምርም ወይ አያችሁት እንዴት እንደሚያምር ማሻላ ተባርክለን ማሻላ ማሻ ማሻላ በሉ ማሻአላህ በሉ እንዴት ነው የምታምረው ይኸው እንግዲህ በፒንክ መስራት ትችላላችሁ በነጭ በቢጫ እንደፈለጋችሁ በፈለጋችሁት ከለር በቀይ መስራት ይችላል፣ ነጭ በነጭ መስራት ይችላል፣ ቢጫ ለቢጫ ፒንክ በፒንክ ትሰራላችሁ ማለት ነው። እዚህ ጋር እንግዲህ ለማንኛውም አርባ ሰንሰለቶችን ሰርቻለሁኝ። ይሄንን አርባ ሰንሰለት ከሰራሁኝ በኋላ ምንድን ነው የምናደርገው? አራት ሰንሰለቶችን እንቆጥርና አንደኛዋ ላይ እንደዚህ እንጀምራለን ማለት ነው። እዚች ጋር እናስገባታለን። ከዛ የምናደርገው ምንድን ነው አንድ አልፎ አንድ ነው የምንሰራው። አንድ ሰንሰል እንሰራለን፣ አንድ እናልፋለን፣ አንድ ሰንሰል እንሰራለን፣ አንድ እናልፋለን። እንደዚህ እያደረግን ነው የምንሰራው ማለት ነው። እንደምታዩት እዚህ ጋር እየሰራሁት ነው። እችን እንደዚህ አያችሁ። እዚህ ጋር እንዴት እንደሆነ አንድ ሰንሰል ሰራለሁ፣ አንድ ክሮሼ ሰራለው፣ አንድ ሰንሰል ሰራለሁ፣ አንድ ደብል ክሮሼ ሰራለሁ። እንደዚህ እያደረጋችሁ እንደዚህ እንደዚህ እያረጋችሁ ትሰራላችሁ ማለት ነው። አሁን እዩት፣ እንደምታዩት ይሄን እንሰርቸዋለሁኝ። ይሄው አንድ እንሰራለን አንድ ሰንሰል እንሰራለን አንድ እንሰራለን አንድ ሰንሰል አንድ ሰንሰል እንሰራለን አንድ ክሮሼ እንሰራለን። አንድ ሰንሰል አንድ ክሮሼ እያረግን እስከ ጫፉ ድረስ እንሰራለን ማለት ነው። እንደምታዩት በጣም ቀላል ስራ ነው። ስታዩት በጣም ነው የሚያምረው። ከባድ ነው የሚመስለው ነገር ግን በጣም ቀላል እና ፈጣን ስራ ነው። ፈጣን ፈጥኖ ደራሽ በሉት። በቃ ለማንኛውም እና እንደዚህ እያደረግን እንደዚህ እያደረግን እንደምታዩት፣ አያችሁ አንዳንድ ቀስ እያልኩ ነው የምሰራው። እርግጠኛ ነኝ ይገባችኋል ብዬ አስባለሁ። እንደምታዩት ይሄው ቀስ እያልኩኝ ነው ማሳያችሁ። አንድ አንድ ሰንሰል አንድ ክሮሼ አንድ ሰንሰል አንድ ደብል ክሮሼ እያረጋችሁ፣ አያችሁ እንደዚህ ነው የሚሆነው ማለት ነው። እንደዚህ እያረጋችሁ ትሰራላችሁ ማለት ነው። እስከ ጫፉ ድረስ አንድ አይነት ነው እንደዚህ የምንሰራው ያው ከሰዓት አንጻር አለፍ አለፍ እያልኩኝም ቢሆንም ሰርች እየመጣው ያሳየኋችሁ። ነገር ግን እንደዚህ እያረጋችሁ ነው የምትሰሯት ማለት ነው። አንድ ሰንሰል አንድ ደብል ክሮሼ፣ አንድ ሰንሰል አንድ ደብል ክሮሼ እያረጋችሁ ነው የምትሰሩት አያችሁ እንደዚህ እያረጋችሁ እስከ መጨረሻው ድረስ ትሰሩታላችሁ ማለት ነው። እስከ መጨረሻዋ ድረስ ከሰራችኋት በኋላ በጣም ቀላል ስራ ነው። በጣም ቀላል፣ በጣም በጣም ቀላል እና እንደዚህ እያረጋችሁ እስከ ጫፉ ድረስ እንሰራታለን፣ እንሞላታለን ማለት ነው። ይቅርታ ድምጽ ከረበሻችሁ ይቅርታ አድርጉልኝ። እንደዚህ እያረጋችሁ እንደዚች እንደዚች እያረጋችኋት ይሄ እንግዲህ ወደ ጫፉ እየቀረብን ነው ማለት ነው። ወደ ጫፍ እየጨረስን ነው። ትንሽ ናት የቀረችን። አሁን ጫፏ ትንሽ ናት የቀረችን፣ ይቀረችን እሷን እንሞላትና ወደ ቀጣዩ ስራ እናልፋለን ማለት ነው። ወደ ቀጣዩ ስራ እንሄዳለን ችን ሞልተናት፣ ከዛ ሞልቷል እንደምታዩት አያችሁ። እች ሞልታልናለች። አሁን ወደ ቀጣዩ ስራ እንሰራለን ማለት ነው። ልክ እችን የመሰለች እንድትመጣልን አሁን ምን እናደርጋለን? ሰንሰል እንሰራና እናዞረዋለን ማለት ነው። አንድ ሰንሰል ሰርተን እናዞረዋለን፣ ከዛ እዛው ቦታ ላይ እንደግመዋለን ማለት ነው። ይሄ እንደዚህ አዞ ዞሩ እንትን ስላለብ ደገምኩት። ከዛ እንዲህ ረዘም አድርጋችሁ ትይዙትና ደግማችሁ እዛ ቦታ ላይ መጨረሻው ቦታ ላይ ትገባላችሁ ማለት ነው። እሺ እንደዚህ ካፍ ከፍ ሳብ አድርጋችሁት ወደ ላይ ትንሽ ከፍ ታድርጉታላችሁ ማለት ነው፣ እንድመቻችሁ። ከዛም ሶስት ሰንሰል ወደ ላይ ትሰራላችሁ አናቷ ላይ እዛው ላይ እንደግማታለን ማለት ነው። አናቷ ራሷ ላይ የጠበቅንበት ቦታ ላይ እናስራታለን ማለት ነው። ያውላችሁ ጣጥብቄው ስለነበረ ሻልለኝ አለ ቻሉት። እንደዚህ እናረጋለን። አሁንም ድጋሜ እዛው ቦታ ላይ እንደ ሁለት ሁለቶች እንደ ክራችሁ ውፍረት ይመጠናል ማለት ነው። አሁን እኔ የኢትዮጵያ ክር ነው ሁለት ነው ያደረግኩት። የዚህ ሀገር የሳዑዲ ደግሞ አንድ በቃችኋል። አንድ አርጋችሁ ከላይ ሰንሰለቷን ብቻ እየሸፈናችሁ እያችሁ እንደዚህ እያረጋችሁ አሁንም ቀጣይዋ ላይ ሁለት አንድ ቦታ ላይ ቀስ እያልኩኝ ይመስላል፣ እንጃ የሚከብዳቸው አይመስለኝም። አሰራሩ በጣም ቀላል ነው። ክሩ የታች ከትራስ ተደግፌ ነው የምሰራው ቦታው ስለማይመች እና ክሩ ታች እየወደቀ ቤ እንደዚህ ሳባ አድርገዋለሁኝ። እናቸው አሉት። እሱንም ከእኔ ልምድ ሰዱ፣ እንዴት እንደሚሳብ ማለት ነው እና እንደዚህ እያረጋችሁ እንደዚህ እያረጋችሁ በጣም በቀላሉ ነው መስራት የሚቻለው በጣም ቀላል ነው ሲጀመር አሰራሩ በጣም ቀላል አታምኑም እንደዚህ የሚያምር ነገር በቀላሉ መሆኑ በጣም ነው የሚገርማችሁ እውነት እውነት ነው የምላችሁ በጣም ቀላል ስራ ነይ ማነሽ እስኪ ሻያ ቅቢ የሆነ ሊያዛጋኝ እየፈለገ ነው ሊዳብረኝ ነው እንዴ ምን አስበው ነው እንዴ ሁ እና ወደ ስራችን ስንመለስ ይሄው እንደዚህ እያረጋችሁ፣ የሚገርማችሁ ነገር ይሄንን ስራ እንዳየሁት ወዲያውኑ ለመስራት ከእንቅልፌ ተነስቼ ነው። ሌሊት ለያየሁት ተኛሁን ጠዋት ተነስቼ መስራት አለብኝ ያልኩኝ። በጧት ከእንቅልፌ ተነስቼ የምሬ ነው ምላችሁ ከእንቅልፌ ተነስቼ ነው እየሰራሁ ያለሁት አሁን። አታምኑም አታምኑም ከእንቅልፌ ልክ ብድግ ብዬ እሱን ነው መስራት የጀመርኩት እና እያችሁት፣ እንዴት እንደሆነ እያችሁት፣ በጣም ነው የሚያምረው። በዛ ላይ ቀላልነቱ አትሉ በጣም ቀላል ነው፣ እና ዙሯን ሞልተን እንደዚህ ሰርቻቸዋለሁ ማለት ነው። እንደምታዩት በጣም ቀላል ስለሆነ ያው፣ ብዙ መቆየት ስላልፈለግኩኝ ነው እንደዚህ ያረኩት። እንደምታዩት ይሄው፣ እንዴት እንደምጠቀልለው ላሳያችሁ ነው ማለት ነው። እነዚህ ጥብቅ አርጋችሁ ከጫፉ ጀምራችሁ እንደዚች ጥቅልል ጥቅልል ታረጓታላችሁ። በቃ አበባዋ ነች የምትመጣው። በጣም ነው ደስ የሚለው የሚገርማችሁ ነገር፣ በዛ ላይ ቀላልነቱ አትሉ፣ ማሰራሩ በጣም ቀላል ነው። በጣም እያችሁት፣ በቢጫና በነጭ ነው የሞከርኩት እኔ ለመሞከሪያ እያሳየኋችሁ ስለሆነ፣ እያችሁት ማሻላ የብር ጌጥ እኮ ነው የሚመስለው። የበር ጌጥ ነው የሚመስለው። ማሻላ ተባረክላ። እና ይህንን የመሰለ ስራ ሰርቼ እዚህ ደርሰዋል ማለት ነው። አያችሁት እንዴት እንደሚያምር በኋላ ላይ ያው እንትን አላልኩትም። በመርፌ ሰፍቼ አያይዘዋለሁ እንደዚህ እንዳይበታተንብኝ ማለት ነው። አሁን እኔ ቀስ እያልኩኝ እንዳይበተን እያደረግኩኝ ነው ያለሁት። እና አያችሁት የሆነ የወርቅ የለም ጆሮ የባህል ልብስ የምንለብስበት ወርቅ እሱ ነው የሚመስለው። በጣም ነው የሚያምረው። ማሻላ ተባረከላ። እንደምታዩት በጣም ቆንጅዬ ነው፣ አያችሁት በጣም ውብ ነው ማለት ነው። ከዛ በኋላ ደግሞ ይህው ዳንቴል ላይ አርጌ ማለት እንደዚህ አድርገም የሚሰራው ነገር ግን እኔ ተሰርቶ የተቀመጠ ጫ እንትን ነበረኝ የተሰራ ነበረኝ፣ ውበቱን ለማየት እንደዚህ አርጌዋለሁ ማለት ነው። እንደምታዩት በጣም ነው የሚያምረው። ማሻላ ተባረከላ። እንግዲህ የተለመደውን ትብብራችሁን እንደምታረጉልኝ ተስፋ አድርጋለሁ። በድጋሚ እስከምንገናኝ ወርዳችኋለሁ። ቻው ቻው ቻው ቺያው ሰምታችኋላ። እስከምንገናኝ በድጋሚ ቻው ቺያው ቺያው። በቃ ቻው ኦኬ። ድጋሚ እስከምንገናኝ ቻው ብያችኋላ። ባይ ባይ።